በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገር ነሽ። ህይወት በኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ በቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌ አፈቅርሻለሁማ ማለት እንዴት አይምሩክ፣ እንዴት ይሻለክ፣ ያን ያወጣቸው የፍቅር ቃላቶች ስስቴ ከእለታት አንድ ቀን እየኖርክ እያለ መጣልኝ ስስት፣ የወደድኩሽ እያለ እኔ እያወቅኩት ልቤ ውስጥ እንዳለ። ሳቂን ባንታየው አይቁመና ሁሉን አድሎሃል። ያፈቀረ አሻግሮ ያይሃል። የናፈቀል ሲያስብ አይ የናፈቀ ሲያስብ ያመሻል። አይ ውበት፣ አይ ጡመ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ ያለሁበትን ሁኔታ ጓደኞቼ እህቴም ሆነው ለማሳየት ሞክረዋል። ሆስፒታል ነበርኩኝ። ማታ ሆስፒታል የወጣው ትንሽ ሲሻለኝ፣ ዛሬ እኔ ቤት ገብቻለሁ ወደ ቤት ገብቻለሁ። ባለፈው ጓደኛዬ ጋ ሆኜ ያለውን ነገር ሁሉ ቪዲዮ ላይ ለማሳየት ሞክረዋል ጓደኞቼ። ማታን በተለቀቀው ቪዲዮ ብዙ ሰው እየደወላችሁ ከጎንሽ ነን እያላችሁ እያበረታታችሁኝ የነበራችሁ ሰዎች ነበራችሁ። እርዱኝ ብላ እህቴም አይቻለሁኝ። እና በዛ ምክንያት እንድጠነክር እንድቆም ዛሬ እናንተ ጋር ይህንን ቪዲዮ እንድሰራ ያደረጋችሁኝ ሰዎች አላችሁ። በዚያው ልክ ደግሞ እየደወላችሁ እስከ ዛሬ የት ነበር? የሰው ሕይወት ልትበጠብጭ ነው የመጣሹ? ምን ታደርጊያለሽ? የሩታና የአብርሽን ሕይወት ልትበጠብጭ ነው ዛሬ የመጣሹ? እያላችሁ እንደዚህ ሆኜ እንኳን አሁን ያለውበት ሁኔታ ያላሳሰባችሁ ሰዎች ብዙ ናችሁ። የነሱን ሕይወት አትበጥጭ ከህይወታቸው ውጪ መልስ ስጭኝ፣ የት ነበርሽ እስከ ዛሬ እያላችሁ የነበራችሁ ብዙ ሰዎች አላችሁ። እና አንድ ነገር አስታወስኩኝ። እኔ እንደውም ለካ ስትወድቁ መሬት ላይ ስትሆኑ ብዙ ሰው ነው የሚረግጣችሁ ረጋጫችሁ ይበዛል። እና እኔ ተሰብሬ ስወድቅ እውነት ብዙ ሰው ለእኔ የፈረደብኝ ኢቭን የማውቃቸው አብረን የበላን አብረን የጠጣን ጓደኞቼ የወታደራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡኝ ውሸታም እያሉ እውነት ሰው ለካ አንዴ አትውደቁ። አንዴ ከወደቃችሁ የሚረግጣችሁ፣ የሚሰድባችሁ ይበዛል እና ብዙ ሰዎች እኔ ወደ ኋላ ልታስቀሩ የሞከራችሁ አላችሁ። በዚያው ልክም አለን ከጎንሽ ነን እያላችሁን እያበረታታችሁን የነበራችሁ ሰዎች አላችሁ። በእናንተ ብርታት ዛሬ እዚህ ቆሜ ለእናንተ ቪዲዮ ለመስራት ለእናንተ መልስ ለመስጠት መጥቻለኝ። ማታ ነው ስልከኝ የተቀበልኩትኝ። አንዳንድ ቪዲዮዎች እያየው ነበር አብርሃም የሰራውን ቪዲዮ እኔ በታመምኩበት አንዱ ላይ ሶስት ቪዲዮ ሰርቷል። ጓደኞቼም ለእኔ በጣም ተጨንቀው የሰሩ ጓደኞች አሉ ነበሩ። ክነክያ ታውቃላችሁ። አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛ ምክንያት እናንተ ደውላችሁ አበረታታችሁኝ። ዛሬ እዚህ መጥቼ ለእናንተ መልስ ልሰጥ እዚህ ቆሜ ያለሁኝ ቆይነጽ እዚህ ጋር ሰላም፣ ሰላም ቤተሰቦች እንዴት ናቸው? አማናችሁ እኔ አልደው እስኪ ረሜ ይመስገን ክብሩ ስፋለ ጌታ። ግን አንድ ወንድ ሁለት ምላስ ሲበላ አያስጠላም? አንድ ወንድ ሁለት ምላስ ሶስት ምላስ ሲበላ አያስጠላም? እንግዲህ ነጭ ውሸቷ ነው። ዲራማ ነው፣ ዲራማ ነው፣ ዲራማ ነው። አብሪሽ ሲሪ ብሏት ነው፣ አብሪሽ ሲሪ ብሏት ነው። ዲራማ ነው አላችሁ። ይሄ ከሱ አፍ ላይ የወጣው ቃላት የማን ነው? ታዳ ከሱ አፍ ላይ የወጣው ቃላት ለማን ነው? አንድ ሰው በቃል ከገባ እኮ ቃል እኮ ከወንጌል ይበልጣል። ቃል እኮ ከመጽሐፍ ቅዱስ ይበልጣል። ቃል እኮ ከአንድ ቤት ላይ ማይሆን ቃለት ተሃላ ማወጣት ራሱ ይዛማቻል ነው። ቃል ወጥቷል እኮ ከሱ አፍ ላይ ቃል ወጥቷል። እቺ ልጅ ዋሽታ አይደለም። እቺ ልጅ አውቃ አይደለም። እቺ ልጅ ፎሎር ለማግኘት አይደለም። እቺ ልጅ ሰብስክራይብ ለማግኘት አይደለም። እቺ እኮ የእውነተኛ ታሪክ ይዛ ወጥታለች። ለምን ትስደባላችሁ? ለምን ትስደባላችሁ? ጌታን ፍሩ። ነገ አንቺም ሴት ነሽ። የኛውም ሴት ነው እኔም ሴት ነይ። ነገ በንችላ በንች ምን እንድመጠ አውቅሽ ፍሪጂ ፍሪጂ የሚፈርደው ፈጣሪ ነው። አሁንም ፈጣሪ ይፍርደው በአብርሽ ላይ። አሁንም ፈጣሪ ይፍርደው። እኔ ግን ፈራጂ አይደለም። ፈራጂ ፈጣሪ ነው። ግን አሁን በአብርሽ ላይ ፈጣሪ ይፍረደው። በእነት ይፈርደው። ለምን ብሰው ልጅ ላይ ብሴቶች ላይ እንደዚ የነ የሚጫወተስ ወንዶች ላይ ፈጣሪ ይፍርደው። እንደዚ ተገቢ ነው። እንደዚ ያለቅሰች ረብ ጌታ እስከዛሬ ራሱ የሰራው ቪዲዮ፣ ፈጣሪ ይቅር በለን፣ በእውነት ይቅር በለን። ጌታ ሆይ እኔ ውሽት መስሎ የነበረ የእናንተ ወደ ሰምች እናንተ ከብቶች ማለት ነው፣ እናንተ በጎች ማለት ነው። እናንተ ከበጎ ማትሻሉ በጎች፣ እንስሶች እናንተን ተካትዬ ቪዲዮ ሰርች በዚች ልጅ ላይ። ፈጣሪ ግን ይቅር በላይ። የኔ ማር አይዞሽ፣ እኛ ጎንሽ። ብዙቻችሁ ጥያቄ ይመስለኛል የት ነበርሽ እስከዛሬ ዛሬ አብርሃምን መጣሽ እያላችኝ በታመምኩበት በተሰበርኩበት ድጋሚ ልትሰብሩኝ የሞከራችሁ ያላችሁ ኮመንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገንን ኮመንት ነው፣ እኔ ላይ እያረጋችሁ ያላችሁት፣ እና እኔ ግራ ይገባኛል። እኔ የተጎዳሁት እኔ ነኝ፣ አሁንም የተሰበርኩት እኔ ነኝ፣ የሚሰደበውም እኔ ነኝ። እውነትም ያለው ደግሞ እኔ ጋር ነው። አሁ እዚች ምድር ላይ ስንኖር ማለት እውነት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ ነው የነገሰው እዚች ምድር ላይ። ና እኔ አብርሃም እስከ ዛሬ እየሾገረኝ ነበር እየሸወደኝ ነበር። ለካ ፍቅር ያውራል አይምሮን ይደፍናል። ፍቅረኛችሁን ከሴት ጋር አይታችሁ ተራሱ እህቴ ናት ቢላችሁ ታምኑት አላችሁ? ምናልባት ልትረዱ ትችላላችሁ። ና አብርሃም እስከ ዛሬ ድረስ እኔን እየሸወደኝ ነበረ። ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝን የሚልክልኝን ቮይስ እና እኔ አሁንም የምለው ነገር ምንድን ነው? አብርሃምና ሩታን ልትለያይ ነው የመጣሽው ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው አብርሃምና ሩታ። እኔ አሁንም ደግሜም ዛሬም ነገ የምላችኋለሁ ፍቅረኛ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ፣ ከቤተሰብ ርቀው ሰርግ አይሰርጉም ነበረ አይደግሱም ነበረ። እና የአብርሃም እና የሩታን ህይወት ልትወጠብጭን የመጣሹ እነሱን ልትለያይን የመጣሽ ትሉኝ ያላችሁ እና መች አንዱኑ ሲጀምር መች ፍቅረኛ ሞችን እነሱ ፍቅረኛ ሞች እኔም ማወራውን ነገር ላታምኖኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነፅ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ኖርኩትኝ። ከዛም አልፎ ከቤት አልወጣም ያለሁበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ ሲብስብኝ ነው። ይሄንን ነገር ለማውጣት ፋይሉን ለማውጣት የተገደድኩትኝ በቃ የመጨረሻ ጥርጣሬ ውስጥ የገባሁት፣ ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባ። ከዚያም አልፎ ደግሞ ሩታ ረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጥኩት ያንዴ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት። እኔ አሁንም ቢሆን እና እኔ ማንንም ይወት ልበጠብጥ አልመጣውም አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጦ እኔ ላይ እስከ ዛሬ እየተጫወተብኝ ከነበረ እኔ ማለን የሚወት ልበጠብጥ አልመጣውም። ግን እኔ ለእኔ ፍትሕ ሰጠኝ ነው እያልኩ ያለሁት። አብርሃም ባለፈው የሰጠው የለቀቀው ቪዲዮ ሁለት ቪዲዮ ለቋልና፣ እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የእሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጉዳኝ። ማታ ያየው ነበርና ማለት እንዴት አይምሮክ እንዴት ይሻልክ? ያን ያወጣቸው የፍቅር ቃላቶች፣ ያን ያሳለፍነው የፍቅር ጊዜ እንዴት ነፂን አላቃትም። ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ወይ ብለክ እንዴት ትላታለ? እኔ ማንም ሰው ነኝ ላንተ። እኔ ምንም ላላድረግ ችላለሁ። አሁን እኔ አቅም የለኝም፣ ሴት ነኝ፣ ተጎድቻለሁ ታምም ያለው ማንም ከጎን የለም። አሁን ግን እግዚአብሔር ምስክሬ ነው። መብርሃን እጅህን ሰጣለች። አሁንም ቢሆን አብርሃም ናሩታ ፍቅረኛሞች ከሆኑ እውነትም፣ እስከዛሬ ድረስ እነሱ ፍቅረኛሞች ሆኖ እኔ እያታለለኝ ከሆነ እኔ እነሱ ወት ልበጠብጥ አልመጣሁም። ግን አብርሃም ለእኔ ይቅርታ መጥቶ እስካልጠይቀኝ ድረስ ይህን ነገር እስከ ጥግ ሄዳለኝ፣ እስከ ጥግ እጓዝበታለኝና ከሁሉም ነገር ይልቅ የሰበረኝ የሱቃሉ ፈቴት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ይብልክልሽ የአብርሃም ፍቅረኛ ነኝ ብሎ ብላ ቴክስት ብልክልሽ ልታምኛት ነው አለ እሱ ነገር። እኔም በጣም ጉዳይ እንዴት እኔ ማንም ነኝ እንዴት አፍክ እሺ ብሎ እንዴት ተናገረ? አይምሮ ላቅም ፍቅር አይነውር የሚባለው ለካ እውነት ነው። ሁንም ቢሆን ተስፋዬም መቤቴ ናት። ምናልባት እውነታው እኮ የእኔ ሊሆን ይችላል። እውነታው እውነተኛ እኔ እንደሆንኩኝ ልታውቁ ትችላላችሁ። ይህ ነገር ሳይፈታ እኔ አለቅም። አብርሃም እኔ ካደረገኝ ነገር ይልቅ የተናገረው ነገር ነው ጉዳይ። እውነት በምታውቁት ሰው አላቃትም መባል በጣም ነው የሚያመው። እኔ እሱ ካደረገኝ ነገር ይልቅ የተናገረው ቃላት ነው ያመመኝ። አይዞሽ፣ እኔ የምት አይዞሽ አይዞሽ፣ ፈጣሪ ጠልቃ ግባው አብረታት ነው፣ ፈጣሪ ያውጣሽ። እኔን አንዴ ቁም ብላችሁ ለመስማት ሞክሩ። እውነት አሁን ሳታዩ አትፍረዱ። እኔ ሌላ ምን ምለው ነገር የለኝም። ማንም ሰው ከጎኔ ላይሆን ይችላል፣ ግን እውነት ስላለኝ እኔ አልፈራም።